ቤታን ከራ እኔና ቤተ የምንወዳድር ሴቶች አይደለን። የሆነች ልጅ ነበረች ፍቅርተ የምትባል አብራኝ ድሮ የምትሰራ እና የሚመቻት የሰው ባል ነው። የሰው ባል ይህን ነገራችሁ፣ እንደውም ልሩጥ ወደ ስራ። የሚመቻት የሰው ባል ነው። ሆስፖርስ ኬክዬ የሰው ባል ነው የሚመቻት። እና ከዛ ድሮ እንትን ትሰራ ነበር ኤምጄ የምታውቁታላችሁ፣ እዚህ ባልቲሞር ያለው ካሲኖ ማለት ነው። እዛ ውስጥ ባረቴንደር ነበረች እና የሰው ባል ነበር የሚመቻት ምናምን። ከዛን የሆነ እነዚህ አሜሪካን ፉትቦል የሚጫወቱ የሉም? ይሄ ኳስ ይዘው የሚደባደቡት ጅል ወንዶች ሁስ ሄለን ሄለን እና ዲቦራ ኦኬ፣ አልሲ እና እንደዚህ አይነት ተጫዋች ጠበስኩኝ፣ አለች ሚስት እያለው እያወቀች ማለት ነው። እና ሚስቱ ደግሞ ሺዝ ኔቲቭ የባልቲሞር ጌቶ ናት፣ ሚስቱ ማለት ነው። ከዛም በኋላ ስራ መጣችና አለች ስራ ቦታ መጣችና አረገቻት አርጋ አረገች። የዚህ ሀገር ደግሞ ጥቁር ሴቶች ማለት ነው እብድብድ ነው ያካግሉት ትልቀታቸው ጡንቻቸው ምናምን ድብድብ ደግሞ ይችላሉ። እኛ አበሾች እኮ ድብድብ አንችል። እዛም በኋላ መታ ስራ ቦታ ቀጠቀጠቻት። ከዛን የሰውን ባል ማየት ፍላጎቷ በዛው ተነነ። ከአንድ ቦክሱ ጋር ወጣ አጋነት። ከዛን ቀን ጀምሮ የሰው ባል አይቻል አቅም፣ የሰው ነገር ነበር ምትፈልገው። ከዛም በኋላ ከዛን ጊዜ ጀምሮ የሰውን ባል አይቻል አቅም፣ አረፌ ቁጭ አልኮች። ትዳር ያሱ ልጆቹ፣ በእውነት እንዴ፣ እኔ እኮ አሁን ሻወር ወስጃለሁ። በዶቭ ክሊር ዶቭ ነው ሻወር ወሰድኩት። ቤታዬ ኮስኮ በገዛውት ዶድራንት ተቀባው እና በርበሪ ሽቶ ተቀባው፣ እውነቴ ሽቶ ተቀባው። ከዛም በኋላ ለብሽ ወጣው። ግን እኔ እንደ ፐርፊውም ስቶር ኮህ ላይ እንደዚህ ሽቶ ምናምን ደርድሬ ስቲል ስቲል ፐርሰናሊቲ ህይወቴ፣ የህይወት ቫሉዌ ኦንላይን አይገማ፣ ስለዚህ ይህንን ነው አድርጌ የወጣሁት ቤታዬ። አስሜል ኪዩት አስሜል ጉድ። ውስጤ ደግሞ እንሱ ነው። አሁን እኮ የውስጥ መቀርሳቱን ያስቸገረን የውስጥ መሽጠቱ የህሊና መውደቁን ያስቸገረን ቤታዬ እንጂ ሽትሆን ማ ከጀርባ ሽኮ ፐርፊውም ስቶር ማድረግ ትችያለሽ። ይሄ የአስር ዶላር የቤደንባዝ እንትኖች ስፕሬዎች ምናምን የከምባይ ፋይቭ ሀንድረድ ዶላር እንትን። አሁን እኔ ትናንትና ፎሎወሮች ሁለት ሽቶ ገዝቶልኛል፣ ወደ ስድስት መቶ ዶላር ሰርቻለሁ። ማታ ባንች ስላንች ሳወራ፣ ቁጭ ብዬ ስላንች ሳወራ አንበሳው ነብሩ ምኑ ሲወርድ ነበር። ብዙ ነው ያደረጉት። ቤቴ የቤት እንስሳ አልቀር ምን አልቀር። እና እኔ ምልሽ ያ ሽቶ ሊደረደር ይችላል። ከጀርባችን ፐርፊውም ስቶር ልናስመስሎ እንችላለን፣ ሩማችንን ግን ህሊናችን ይገማል። ገብቶሻል። እኛ የምንፈልገው የአንቺ ጥሩ መሽተትን አይደለም። ምን ይሰራን? አቅፈንሽ አንሰማሽ፣ አቅፈንሽ አንሰማሽ። አንቺም እንደ ዲቦራ አቅፈናችሁ አንሰማችሁ። ኦንላይን ያለ ነው። እኛ የሚሸተን ህሊናው የሚገማው ህሊናውን በምንም አይጸዳ የምሬዳ ሱ ችግሩ በምንም ሊሸፈን ማይችል የምሬ ነው። የምሬ ነው። በምንም ሊሸፈን ማይችል ገላማ ይታጠባል። እናቱ ሪችዬ የአባቷን አፋቂ ለፋዘር በሬ ገዝተሻል፣ ጥማድ ገዝተሻል። የምሬ ነው። ገላው ከሸተት ይታጠባል። ህሊናው ከቀረናስ፣ ህሊናው ከገማስ እንዴት እናጥበዋለን? ይሄ ነው የተቸገር ነው ጋይስ የሚደንሱት ዳንሴ ሲቀፈኝ ሽማግሌ ነው። ሽማግሌዎቹ ታዲያ ጊፍት እኮ የሚሰጡት በሱ ነው። ታዲያ በምንድን ነው የሚሰጡት? ሽማግሌዎቹ እኮ ጊፍት የሚሰጡት በሱ ነው። እነጋሽዬ ታስቁኛለክ የተባሉ ጊፍት የሚሰጡት እኮ በሱ ነው። በምንድን ነው ታዲያ የሚሰጡት? እናቴ እና ይህንን ነው። ገላ ይታጠባለሁ ስሜል ሪሊ ጉድ አይላም ህሊናው ህሊናው መግማቱን የተቸገር ነው። ህሊናው እንዴት እንጠበው? ህሊናው ነው ወይ እንግዲህ እናትሽ እንደ አይኖርሽም ህሊና አይኖርሽም ብለው እንደ ህሊና ብሎ ስም አላወጡንሽ፣ ቤተልይ የምሬ እኮ ነው። ህሊና ብሎ ስም አላወጡንሽ፣ ቤተልይ የምሬ እኮ ከባድ እኮ ነው። የኒናንች ስትራግል በጣም ከባድ። እየከበደ መጥቷል። እየከበደ መጥቷል። ኢትስ ጌቲንግ ሀርድ። ከሁሉ ጋር ባልትሽ ብቻሽን ይዘሻታል። አየሩን ብቻሽን እንደተቆጣጠርሽ ነው። ፊልም አረግም ዲቦ የእኔ ጀግና ናት። ሆነት ሴት ልጄ እንዳንቺ መርዝ ብትሆን ደስ ይለኛል። ሪስፔክት እናደርጋለን። እነዚህ አይነቱን ሰው ስለ ሰው መልክ ስለ ሰው መልክ ስለ ሌላ ሴት መልክ ሁለታችሁ አንቺም ሆነ ቤታል ባታወሩ። አሁን እነዚህ ሴቶች እኮ ከቤት አይወጡም፣ ታውቃላችሁ። ግን ከቤት እኮ አይወጡም። ኮንፊደንስ የለም፣ ፊልተር የለም። ከቤት አይወጡም፣ ድግስ አይሄዱም፣ የቤተሰብ ጥሪ አይሄዱም፣ የትም አይሄዱ። እስረኞች፣ የቁም እስረኞች ናቸው። ያሳዝኑኛል። በዚህ ምክንያት ልቤ ይነካል። ለእነሱ ባግራውንዱ ልጅሽ ትሆናለች ማለት። ልጄ የምትሆነው አይ ገረድ ገረድ ሀምብል ስትሆን ነው የምታምረው። ስርዓት ስትይ ሳትሳደብ ጎንበስ፣ ልክ እኔን ስታይኝ አይንሽን ሳይ ጎንበስ ስትይ ነው የምታምረው። ስትራግልሽ ምረጭው፣ ወይ ገረዱኝ፣ ወይ ተሳዳቢውኝ። ሁለቱንም መሆናችን አለቀ። ቀንድ ቀንድ እንድልሽ ጌታ ምስክሬ ነው። አስበሻል። በአካል ለማታውቂያት እህትሽ ላልሆነች ሴት እንደዚህ ህሊናሽ ላይ ታብዳን ስለማድረግብሽ ልመሃ ሰው እንዴት ግላ ነገር አይታየኝም፣ አይባልም ርቼ ርቼ አይባልም። ጭራሽ እኮ ቤታ ብሶባት ማዳማችሁ መስላ መጣች። ቤታዬ ግን ምን ያህል የነጭ ሴት ሜካ ብትቀቢ ነው? ነጭ ከሆንሽ ፈረንጆች ፈረንጆች

አንድ ቀን ደግሞ ገመድ ይዛ ሮጣለች። ብዙ ነገር አለ ጋሽ ምን እንደሆነ ታውቃላችሁ። ግን የቤታ ሰፖርተሮች እናንተ ጨዋችሁ። ልክ ኦንላይን ህሊነዋን ህሊናዋን ፋይት ታደርጋለች ብቻዋን። እናንተ ከሄዳችሁ በኋላ ስልኳን ቁጭ ስታደርግ እሱስ ማን ነው የሚያስመልጣት? ነው ጥያቄው ነው ላይን ስ ደግሞ ስችላችሁታል። እሱን እውነት እሱን ችላችሁታል። ቤታን ከሊነው ፍርድ ማን ነው የሚያስጠላት? ማን ነው የሚያስጠላት? ማን ነው ቤታየን የሚያስጠላት? ሜካፑ ከለቀቀ በኋላ ላሹ ከተነቀለ ውጉን ከላይ ላይ ከተነሳ በኋላ የህሊና ፍርዱን ማን ነው የሚያስጥላት? ቤት ታየ ማን የበተነችው ትዳር ያስለቀሰቻቸው እናቶች። እውነቴ ነው ዴቪድ ማ የወዳትም አቢዝም እንደሚያደርጋት ፊል አደርጋለሁ? ግን ያስለቀሰቻቸው እናቶች፣ ያሳዘነቻቸው ሰዎች ያ ቲክቶክ ይዘጋል ሲባል ገመድ ሰቀለች። አብሰሉት። ያስለቀሰቻቸው እናቶች ግፍ የሰራችባቸው ሰዎች ህሊና ፍርድ ገብቷቸው። ህሊና ፍርድ ከሱ ፍርድ እኮ በጣም ከባድ ነው። ከሱ ፍርድ ስ የእሷ ቅመሞች መብረቆቹ ታስጥሏታላችሁ። እንትን ሰው ግን እንዳዘነባት ግን ታውቃላችሁ። አሁን ትናንትና እጆይ ምንጇን የልጄ ነጻ ልጅ ፎቶ ሰቅላኔ ሰደበችዋለች። ይታዩ የነጻ ልጅ ፎቶ ሰቅላኔ የሰደበችው ያ አልፏል። የድሮ ነው። አብሶሉትሊ ፔን ስቴስ ፔን ሪሜንስ ሴም አይደለ እንደ የሚሉት ነጮች። ስሜትሽ ምን ተሰማሽ እንደዛ ስትደረጊ? ህመሙ ደሴም ነው። ቁስሉ እኮ ኢቨን ተቆርጦ ተጥሎ ሊሆን ይችላል። ህመሙ ግን ደሴም ነው አትድረሱባት ቤታኮ ቦርኮ ናት። ቀላል ቦርኮ፣ በጣም ደግሞ ነገር የሚያብሱባት። በነገራችሁ ሌላውን ሀሳብ የለኝም ነበር መጥተው ይገርምሻል። ጠላቶቿ ፎሎወሮቿ ናቸው። ያስታውሱኛል ያስታውሱኛል። ለማንኛውም ኦንላይንም ምድር ላይም ግርድና ጥሩ አይደለም። ስትራግል ምረጭ ደግሞ ብዬሻለው። ትቀበያታለሽ ይለን እውነት አሁን ትናንትና ደብሮኝ ምናምን ማታ ገባው ስድስት መቶ ዶላር ሰርቼ ወረድኩ። ስድስት መቶ ዶላር ስለ ቤታ ቁጭ ብዬ አወራለሁ አንበሳ ይወርድልኛል አለቅ ስለዚህ እኔ ግብ ስሰድቢኝ ዶንት ሜክ ማች መኒ ቢካዝ አምናት ኢንተረስቲንግ። በነገራችሁ ላይ እኔ ኢንተረስቲንግ አይደለሁም ኢንተረስቲንግ አይደለሁም። የብሬ ሶስት መቶ ሶ ስቤ ቁጭ ብዬ ላወራ እናቱ የደበረው ተሰብስብ ብ ቁጭ ብዬ ቁት ኮመንቱ አይሮጥ ኮመንቱ ሲሮጥ ነው የማውቀው። በቃ መጡ ላለው መጡ። የሀቢባ የቤታ ወይ ስልኩን ወይ ድስቱን አስቀምጪ እናቱ እውነት፣ ወይ ድስቱን ወይ ስልኩን አስቀምጪ። ቢዚ ሆነሻል። ሰኔ ሲገጣጠም እንዲ ነው እንግዲህ፣ እንደምታዩ ነው አጀንዳ ሰጣሽነት። እግዚአብሔር እኮ አሳየን። እኔ ይገርምሻል፣ ይዋረዳሉ ብዬ ነበረ እግዚአብሔር አዋርዶ አሳየኝ። በእውነት አለ ቀጥ አፍልታ ነበረች። አሁን ታረጋጉ። እግዚአብሔር እኮ ያረጋጋሻል። ማለት ያረጋጋሻል። ደግሞ ምን እንዳሉታኛለሽ? ሴትና ሴት አንድ ላይ ተኛል። የእኛ ባህል ነው። ሴትና ሴት ይሳሳማል። እንደዚህ ባለጌ ነገር እያደረጉ እኮ ኖርማል ነው እያሉ እኮ ነው። ኖርማል ነው ማነው? ኦኬ እነሱ ላይ ሲደርስ እኮ ሁሉም ኖርማል ነው።

ጋሽ የሆና ስም መናገሩ አሳብዶኝ እኔ ራሱ ሊያሾ ላይ ሆፕ ብዬ ነበረ። ገባሽ ተክል አይደለም፣ ትልቅ ሰው ናቸው። የተከበሩ ጥሩ ሰው ናቸው፣ በነገሮች ላይ የቤት አባት ምርጥዬ ሰው ናቸው። እግዚአብሔር አባት ሁሉ አባት ናቸው። ጌታ ምስክሬ ነው። ያምሬ ነው። እኔ አሁን ስለማውቃቸው ነው ብነግርሽ፣ በእውነት ፋሚሊዎቹ እና አላውቃቸዋለሁ ግን ምንድን ነው ይሄ ፈርድብሽና እንግዲህ መርዝ ልጅ ሰጥሻል እግዚአብሔር አይ፣ ቲንክ ቤቲ ምንድን ዲፕሬሽን ላይ ናት። ዲፕሬሽን ብዙ ነገር አለባትን ጊዜ በራስ አትተማመንም። አምስት ዓመት አቅፏት የተኛው ወንድ ቁንጅነቷን አልነገራትም። ቁንጅነዋን ምን ያህል ቆንጆ እንደሆነች ስላልነገራት ጭንቅላቷ ላይ ስላልሰራ ካልተቆራረጠች ምታምር አይመስራት። ገብቶሻል ወንድ ልጅ እኮ ገብቶሻል። አቅፎሽ የተኛ ወንድ እኮ ቆንጆ ልሁ መሆንሽን ካልነገርሽ እኮ ከባድ እኮ ነው ጀርዬ በነገርሽ ሰጠል፣ በጣም ከባድ። እኔ የምልሽ እኔ ያልገባኝ ነገር ቲሸርት ማሳተሙ እውነትሽን እኮ ነው። ቅድም ሁሉ ፍሬንዴ ጋር እኮ ብሬክ ፓርኩ ባይዘዊ፣ በዚህ ምክንያት ባይዘዊ። ይህችን ሰሞ መፖስታውን የሆንክ ጉሬዛ ምን አባ ነው ምሰራው? ቲሸርት ላይ ደረት ላይ አድርገህ ማዞር ከሆነ ምንድን ነው ጥቅም ካልኩት። እግዚአብሔር ጌታ ምስክሬ ነው። ከዛ ገላ ላይ ኮሚኒሽ ታዋለኝ ምናምን ሲለኝ ኖን ያልፈልግም። በውጭ ነው ሰው እንዲ ይፈልጋለሁ። በቃ ፍቅርህን ለሰው ሁሉ መግለጽ አለብ። በአደባባይ መሀል ፒያሳ ላይ የኔን ቲሸርት ለብሰክ ፎቶ፣ ቪዲዮ ካለ ካልፈልገም አልኩት። ቤት አባቱ የሚገርምሽ ነገር እኮ ዲቦራ ቤቲ ላይ እየተጠቀመችባት ነው አዎ ዲቦራ መርዝ ናት። እኔ እንደዚህ አይነት ሴት ልጅ ነው መርዝ። አይኗ ያስፈራኛል። እኔ ድሩም አሉ ዶም አይ፣ ምን እንዳደረገች ታቂያሽ? ከሰው ሁሉ ጋር ለየቻትና ብቻዋን አገኘቻት። ይ አቴንሽን ምኑን ምኑን ብቻዋን አገኘችው። ያ ቤቲ ብልጥ አደለችም፣ ቤትታዩንም ቤትታዩ ብልጥ አደለብልጥ አደለችም። ያ አደለችም፣ ምስኪን ናት። ቤታ ምስኪን ናት እኮ እና ለማንኛውም ሜካ ከዛም በኋላ ዲቦራን ስለተናገርኩኝ ቤታ ደግሞ ወጥታ ስታወራ ይባስባሰብኝ። ዮናስ ሙሉ ነው ሁለት ዓመት ሙሉ ሲሰድበኝ አንድ ቀን ምንም አላልክም አልኩት። ሁለት ዓመት ሙሉ ከስም በላይ ስም ስሜን እንኳን ረስቼ መቅዲ መቅዲ ብሎ ሲጠራኝ፣ ዝም ስለ እንቁርቲ ሲለኝ አቤት ብዬ አውቃለሁ። ይገርምሻል፣ ስሜንን ድረስ አድርጎኝ ማለት ነው እና ሌ ተሰርቶ አቢውስ ተደርጌ አንድ ቀን አላገዝክልኝም። እንደዛ ስባል ስለዚህ እንዳልፈልገ ንጉርት ሆናስነው፣ እንዲወጣልሽ እኮ ነው የምሬው። ስለዚህ አልፈልገም ብየዋለሁ። ባይዘው እኔ ሲንግል ከትናንትና ጀምሮ በነ ዲቦራ እና ቤታ ምክንያት ሲንግሌውን ቁጭ አለቀ። በቃ እኔ አልፈልገውም ምን ይሰራል። ቲሸርት ላይ ካላደረግሽ ባልሽ እሜ በየሱስ በጣም እነዚህ ናይተሽ እኔም በቃ ብሬክ ላርግ ቲሸርት ሳያረገሽ እሱ ካላረገሽ ያረገሽ ንገ ፊሊተሯ እስክሪን ቻት ላርግ እና ንገቷን ፊሊተሩን እንዳትረሺ ያ ፊሊተሩን እንዳትረሺ ያው እሱን አርጌ እኔም ልኬለት ነበረ የምሬን እኮ ነው። ግን እሱ በእኔ ቢያፍር ነው ቲሸርት ላይ ኔን ያላረገው። በእኔ ቢያፍርብኝ ነው። ስለዚህ አጠገቤ እንዳትደርስ አልፈልገ አለቅ ደንቁ ጭሎ እየሰማኝ ነው። በልካሉ እናንተ ገና እያችሁ አደለ። ስንት ትዳር እንደምታፈር ድሮ እኔ ለምን በሲሪየስ ሪሌሽንሽፕ ውስጥ እያለሁ እንደዚህ ቤተሰቦች አንድ ላይ አንድ አይነት ሲለብሱ ምናምን ቀና ነበረ። ዋይዘው አሁን ግን እፈራለሁ። ይቅርታ አርጊ። ለምን የፍቺ ምልክት ነው። ለእኔስ ስፔሻሊስት ሲያበዝማልና ሚስት ምናምን ቀላል እፈራለሁ። እንዴ በጣም ነው ምፈራው። አይ፣ አይኔ በዛበት እኮ ጥሩ እድል ደበቅ ያለ ነው ታየሽ ወይቢቲ እንደ እኮ መሳሌ እኔ እኮ እኔ አልሰድብም ምናምን ስትል የነበረችው ዲቦራ ቀጠሮ ቀጠሮ የያዘችውስ ይዋጣልኝ በቤታየው በእግዚአብሔር ፍቃድ የምትኖር ልጅ አለኝ። በኤልሻዳይ ፍቃድ እኮ ነው የምትኖረው። ኤልሻዳይ ለቤታ መልካም ቀን እንዲኖራት ትፈቅድላታለች፣ ቀኗንም ታበላሻለች። ኤልሹን በጣም የምትደንቀኝ ለእዛ ነው። ትነሳና መታወጋሽ ማርት ትላለች። ቤታዬ ሦስት ቀን ታ አምስት ቀን አምስት ቀን ትላለች። ምን እንደምትጠቀጭ ገጠሙኝ። ሰሜን ስትወል እናቱ ቤታዬ፣ ጦር መሳሪያ እኮ አይፈቀድም። ሻል ገጥመሽ መስሎኝ ገጥመሽ መስሎኝ፣ ላይ አይመረጥም። ጦር መሳሪያ እኮ በግጥሚ ያለ አይደል እንደ ድሮና ትጠቀሚ። ክላሽ ብቻ ተጠቀሚ የሚባል ነገር የለም። ከገጠምሽ ይችበት ወንድ ኮንች ግጠሚ። ኤልሻዳይ ቀንሽን ትፈቅድልሻለሽ መልካም ቀን እንዲኖርሽ አትናገርሽም። አሁን ምን አለችኝ? ትናንትና ሁለት ቀን ሶስት ቀን እረፍት ሰጥቻታለሁ። ኔክስት ዊክ ምናምን ግን የሆነ ነገር ይኖራል። ግን ይህ ነው። ታሳዝነኛለች። ቴራፒ ጥሩ ነው ምናምን ትለኛለች። እኔ የምታወረው ልጅ

ትሬኒ ይበናት ዴቪድ ግን አማርኛ አይሰማም። ጌታን እየዋሸሁሽ እኮ አይደለም። ዴቪድ አቅፏት ተኝቶ አስበሽ አቅፏት ተኝቶ ደግሞ እንደሌለ አለመኖሩን አታውቂም። ልጁ ፊቱ በጣም ሰፊ ነው፣ አፍንጫው ሰፊ ነው። ዴቪዱ የሚባለው ሲተነፍስ ያንችን አየር ስበሆነ የሚተነፍሰው ሲተኛ ይውልፊል ስለሆነ ጨለማ ውስጥ ይችላል፣ ግን ግን አፍንጫው አየሩን ሲስበው አለ

ደመሽ ነው ይላል። ለሊት አፍተር ሚድናይት ሄዶ ላላ ጉብ የሚል ከሆነ ቢምቢ አይደለ ይሄ። ባልነው ንገር ማስተር ዮናተን ገዳዩ ብሎሻል። ኤኒዌይ ግን ቢምቢዋ ካረፈባት በኋላ የሚያደርገውንም ሜል ነው ክብልል ክብልል ካለ በኋላ ቤታም እንቅልፏ መጣ፣ ደከማት። ዊጉንም መሸከሙ ይከብዳል። የዚህ ሁሉ ስድቡ ምኑ ጋሰሮ መሰሮ እበት እያለች ነው የምትውለው። ታውቂያለሽ፣ ራስ በታት እኮ ይሰጣል ይሄ ነገር። ከዛም በኋላ የኔ እናት አስሉ ደግሞ ስትሬስ ዲፕሬሽን ፒሲኦኤስ ብዙ እኮ ነገር ነው ያለባት፣ እና አብረው ተኝታ እራችሁ መጣ፣ እራቸዬ መጣ፣ ያችኛን ጥቁሩን ኮትና ሱሪ ለብሶ አለች እሷ። ግዚብሔርን ቪዲዮውም አለ ፖስቶ አለ ኳሸሽ ካላችሁኝ፣ ዴቪድ አቅፏት ተኝቶ እራችሁ መጣና ደከላት

ሌላ ወንድ፣ ሌላ ወንድ ብቻዬን እንድል ብቅ ብዬ የምተኛው እኮ እኔ በህልም የሚመጣብኝ የለም። ጌታ ምስክሬ ነው። በጣም ብትፈልጊው እኮ ነው እኮ። ግን ሲንግል ነኝ አለች እኮ። ኧረ ሲንግል አይደለችም ዴቪድ እያለ ዴቪድ። ያከብረኛል ከልጆቹ አባት በላይ ያከብረኛል። በር ሲያንኳኩ አንኳኩቶ ነው ላይቭ ሌለሽ ልግባ ብሎ ፈርቶኝ ነው የሚገባው አለች። እሺ ውጣ በላት እራችሁ ሲመጣ

ጠጥ ስራ ባህሪ ነው። ለማንኛውም ግን ቤታዬ፣ እንዴት ዴቪድ አቅፎሽ እራችሁ መቶ ደከለኛል። አሁን ዲቴሉን መስማት አለብን። ማልፍትህ መጠየቅ አለብን እኮ ለዴቪድ አያሳዝንም። ዴቪድ ግን ምስኪን እኮ ነው። በጣም ነው የሚያሳዝ። አስቢው እንዴት እንደቻላት እኮ በእውነት እንዴት እሱ ችግር የለውም፣ ወንድ ልጅ እንዳመልሽ የኔውም እኮ አሁን ቲሸርት አላረክም ብዬ የተጣላሁት እንዳመሌን፣ ይቻለ እንዳመሌ፣ እግዚአብሔርን እንዳመሌ፣ እንደ በቃ እንደ አንቺ አመረርሽ እንዴ በዚህ በቲሸርቱ ምን ይባላል እንዴ ግን፣ በቲሸርቱ ቲሸርት አሳት ይባላል። አሳትሞ ፒያሳ፣ መሀል ፒያሳ ላይ ፊቴን አድርገ ቆመክ ፎቶ ቪዲዮ ካላክ ከልፈልገ አለቀ። እንዲህ ምን አቃጠለኝ? ፍቅሩን በጣም መግለጽ አለበት። ያ ወታደር ነው ግን በቀደምነት ማፈገር ጉዳት ወታደር ነው እሱ ጫካ ጫካ። ማን ያረግልሻል? አይደለም መሀል ፒያሳ ላይ ነው የምፈልገው። መሀል ፒያሳ በእውነት መሀል ፒያሳ ላይ ቲሸርት ለብሰክ ቪዲዮ እራስን ጓደኞችን አሉ ጓደኞች ሪከርድ አድርግ ፖስት መፖስት አለ ለሌላ ፖስት ጥሩ አይደለምበንትናበንትና በእንትና ኖ በዚህ በአንትና በሰራችሁ ዲቦራ በሰራችሁ ዲቦራ በሰራችሁ ጓደኛ የሚል ሂዝ ማይ ቤስት ፍሬንድ ሰው ጓደኛውን በጣም ቤስት ፍሬንድ ነው፣ በጣም አከብሮ ነው። ስለዚህ ክብሩም እንዲቀጥል እንደዚህ አይነት ፎቶ አሰርተናል። ሰላሳ ዶላር ከሰላሳ ዶላር አይበልጥም። ሶስት መቶ ዶላር ሸቅላባት ወጣ ጊዜው ኢትዮጵያ ነው ያለው። ስለዚህ ነይ እንትና ይቺ ትናንትና ሰላሳ ዶላር አውጥታ ሶስት መቶ ዶላር ይዛ ወጣች አልኩሽ። ማናት ይቺ ዲቦራ። የመቸት ዲቦራ በጣም አደገኛ ልጅ ናት። የሀረር የሆነ ጊፍተር ነበር ወቦድር የሚባል ማለት ነው። የሀረር ሰው ነው ኦሮሞ ነው። ልክ በቃ እሱ መጥቶ አንበሳውን እንዳያጨወላት የሀረር ልብስ ትለብሳለች፣ አይኑን ትኳላለች። ቴሴናላሌ የሀረር ዘፈናል። የቀመር የሱፍ ማለት ኦሮምኛ ኢቻኩላጎቴ ነኔናናኔ ብላ ቁጭ ትልልሻለች። ያደሞ ጅሉ ወንዱ ወንዱ መጥቶ ፓ ያደርገዋል አንበሳውን። ከዛም በኋላ በኋላ ደውላ ሳክ ላርግልህ ብላ ታናግረዋለች። ሳክ ወጣዋል። ምስክሬ ነው። እኛ ነገር እኮ ገላ እኮ ይሸጣል ቲክቶክ ላይ ጀርዬ እኔ ከነ ዲቦራ ከነ ቤታዮ ምን ያንሰኛል? ስታስቢ እኔ እኮ አስቀያሚ አይደለሁ፣ አስቀያሚ አይደለሁ።